የሁለቱን ስፔናዊ አሰልጣኞች ሚኬል አርቴታ እና ሌዊስ ኤንሪኬ የሻምፒዮንስ ሊግ ፍልሚያ ዓለም በጉጉት ይጠብቀዋል። ክለቦቻቸው አርሰናል እና ፓርሰን ጀርሜን ፒኤስጂ የዚህ ክብር ጥማት አለባቸው። ሁለቱም በአውሮፓ ስመ ገናናውን ዋንጫ በእጅጉ ይፈልጉታል። የአርሰናሉ አሰልጣኝ ሚኬል አርቴታ ኤንሪኬን በሚገባ አውቃቸዋለሁ፣ ትልቅ ቡድን ሰርተዋል፣ ግን እኛም እነሱን ለማሸነፍ የሚሰንፍ አቅም የለንም ብለዋል። ኤሚሬትስ ላይ ለሚደረገው የመጀመሪያው ዙር ጨዋታ ደጋፊዎቻችን አብረውን ይል ሲጫወቱ ሲሉም ቀደም ብለው ጥሪ አቀርበዋል። ተመልካቹ ወደ ስቴዲየም ሲመጣ አርሰናልን የሚገልጽ አልባሳትና ሌሎች ቁሳቁስን ከቤቱ መርሳት የለበትም ብለዋል አርቴታ። ሪያል ማድሪድን ሲያሸንፉ ያቀረቡት ተመሳሳይ የክተት ጥሪ ፍሬ አፍርቶላቸው ነበር። አሁንም ኤሚሬትስ በድጋፍ እንዲናወጥ ፈልገዋል። የፒኤስጂ አሰልጣኝ ሌዊስ ኤንሪኬ በበኩላቸው አርሰናል በሻምፒዮንስ ሊግ ውድድሮች እያሳየው ያለው አቋም ከባድ መሆኑን ጠቅሰው ቢሆንም ቡድናቸው በአሸናፊነት እንደሚወጣው ጠቁመዋል። በእርግጥ ሁለቱም ክለቦች ግማሽ ፍጻሜ ላይ የደረሱት የዓለማችንን ስመ ገናና ክለቦች ገንድ ሰው ጥለው ነው። ይህ የሁለቱን ጨዋታ አይን ውስጥ እንዲገባ አድርጎታል። የስፖርት ባለሙያዎች በሁለቱ ክለቦች ጨዋታ ውጤት ላይ ለሁለት ተከፍለው አስተያየት እየሰጡ ነው። አንዳንዶቹ ሪያል ማድሪድን በደርሶ መልስ ያሸነፈው አርሰናል ፒኤስጂንም በማሸነፍ ወደ ፍጻሜ የመድረስ እድሉ ሰፊ ነው ይላሉ። ሌሎች ደግሞ ከወቅታዊ ብቃት አንጻር ፒኤስጂን ማሸነፍ አሁን ላይ ለአርሰናል ሊከብደው ይችላል እያሉ ነው። ፒኤስጂ ከዚህ በፊት እነ ሜሲን ጨምሮ ከዋክብቶችን ሰብስቦ ነበር የሚሉት ባለሙያዎች፣ አሁን ደግሞ ከዚያም የተሻለ የቡድን ስብስብ አለው ነው የሚሉት። በዚህ ላይ አሰልጣኙ ሉዊስ ኤንሪኬ ስማቸው ከፍ ብሎ ይነሳል። በየትኛውም ክፍሉ ሙሉ የሆነ ክለብ ስለመገንባታቸው ይነ ነገርላቸዋል። በዓለም ትልቅ ስም ያላትን የፓሪስ ከተማ መጠሪያ ያደረገው ይህ ክለብ ስመ ንጉሱን የሻምፒዮንስ ሊግ ዋንጫ ማንሳትን አብዝቶ ይፈልገዋል። ክለቡ እስካሁንም ይህን ለማሳካት የማያንሱ የተጫዋቾች ስብስብ ያለው ነበር። ይሁንና በውስጥ ሽኩቻና ሌሎችም ምክንያቶች የመጨረሻውን ደስታ ለማየት አልተቻለም ይባላል። አሁን በዚያ ቤት የተሻለ ስክነት አለ ነው የሚባለው። በእርግጥ በዚሁ ዓመት የመጀመሪያው ዙር የሻምፒዮንስ ሊግ ጨዋታ አርሰናል ሁለት ለዜሮ አሸንፎታል። በዚህ ጨዋታ ግን በፒኤስጂ ቤት ስሙ ቀድሞ የሚጠራው የጎልማሽኑ ኦስማን ደምቤሌ አልነበረም። ይህ ተጫዋች በአሁኑ ፍልሚያ ስሙን ለመስቀል ጭምር ሲል ወገቡን አጥብቆ አስሮ ይገባል። ይህ ለአርሰናል ፈታኝ ሊሆን ይችላል። አርሰናል ደግሞ በፕሪምየር ሊግ እና በሻምፒዮንስ ሊግ ዘንድሮ እያሳየው ያለው አቋም ፈጽሞ የተለያየ ሆኖ ከርሟል። በፕሪምየር ሊጉ ውድድር ከተጫዋቾች ጉዳት፣ ከቀይ ካርድ እና ከዳኞች ኢፍትሐዊነት ጋር በተያያዘ የተገመተበትን ዋንጫ ማግኘት አልቻለም። በሻምፒዮንስ ሊግ ደግሞ እጅግ አስፈሪ አቋም እያሳየ ከዚህ ደርሷል። የሰባት ለአንድ አሸናፊነት ያሳየው አርሰናል ነው። የተከላካይ መስመሩ በማጋሌሽ መጎዳት ምክንያት ይሳሳል ተብሎ ቢሰጋም አሁንም ግድግዳ እንደሆነ ነው። ይህም የፒኤስጂን አጥቂዎች ጎል የማስቆጠረው ሩጫ ሊገቶ ይችላል ነው የሚባለው። ይህ እንዳለ ሆኖ በማድሪዱ ጨዋታ ዊሊያም ሳሊባ እንደሰራው አይነት ስህተት አሁን ፒኤስጂ ጋር እንዳይደገም ከአርሰናል በኩል የትኩረት ደረጃ ማሻሻል አለበት የሚሉ ሀሳቦች ይሰጣሉ። ሚኬል አርቴታ በዚህ ላይ ከፍ ባለ መጠን ተጠንቅቀው ይገባሉ ተብሎ ይጠበቃል። ምክንያቱም ይህን ተጫዋች ማስገንዘብ እንጂ አሁን ባለው ስብስብ በሌላ ተጫዋች ለመተካት አይቻልም። ሳሊባ በታሪኩም ምስኩን እና የአርሰናል የኋላ ደጅን የሆነ ድንቅ ልጅ ነው። በእርግጥ በአርሰናል የተከላካይ ክፍል ውስጥ የጀብደኛው ጋብርኤል ማጋሌሽ መጎዳት ሳሊባን ጫና ውስጥ ሳያስገባው አይቀርም የሚሉ ሀሳቦችም አሉ። ይህ ተጫዋች አመቱን ሙሉ መጫወቱ ድካም ውስጥ እያስገባው ነው የሚሉም አሉ። የሆነው ሆኖ ሳሊባ ያው ሳሊባ ነውና ስሙን በበጎ እያስጠራ ለመቀጠል ሲል የሞት ሽረት ትግል ሊያደርግ ይችላል። አርሰናል በሜዳው ከፒኤስጂ ጋር በሚኖረው የመጀመሪያው ጨዋታ የመሀል ሜዳው አንዱ ሞተር የሆነው ቶማስ ፓርቴ በቢጫ ካርድ ምክንያት አለመኖሩ ሌላ ፈተና ሳይሆንበት አይቀርም። በዚህ ቦታ ላይ ማን ይሰለፋል የሚለው ታዲያ በጉጉት የሚጠበቅ ነው። ይህ የአርቴታ ከባዱ ጭንቀት ሊሆንም ይችላል። የመሀል ሜዳው አስፈሪ ነው የሚባልለትን ፒኤስጂ በጥርጣሬ መግጠም አይቻልም። እናም አሰላለፉ ለአርቴታ ሳይናጋበት አይቀርም የሚሉ ስጋቶች አሉ። ጥሩ ነገር ግን በሻምፒዮንስ ሊግ የማይታመን ብቃት እያሳየ የሚገኘው ዴክላን ራይስ አሁንም ለአርሰናል ያለውን ሁሉ አንጠፍጥፎ በመስጠት አሸናፊ ሊያደርገው ይችላል። ይህ እንዳለ ሆኖ ምንም አይነት የተጫዋች ጉዳትና ጉድለት የሌለበት ፒኤስጂ በሙሉ ተነሳሽነት ወደ ሜዳ የመግባት እድሉ ሰፊ ነው። ይህን በሩብ ፍፃሜ ጨዋታው በሚገባ አሳይቷል። ፒኤስጂ ካለው ታሪክ አኳያ ለአርሰናል እንደ ሪያል ማድሪድ የስነ ድቦና ጫና ውስጥ የሚያስገባው አይደለም፣ ግን የስብስቡ ጥንካሬ አስፈሪ መሆኑ አይቀርም። በዚህም የተለያዩ የስፖርት ሰዎች ከወቅታዊ ብቃት አንፃር የማሸነፍ እድሉን ለፒኤስጂ ሲሰጡት ይሰማል። ግን ደግሞ አርሰናል አርሰናል ዘንድሮ ያለው ብቸኛ የዋንጫ ዕድል ይህ ነውና አቅሙን ሰብስቦ ወደ ሜዳ ሊገባ ይችላል። የሆነ ሆኖ ዓለም እስከሚደርስ ቀን እየቆጠረለት ያለው የአርሰናልና ፒኤስጂ ጨዋታ ማክሰኞ ምሽት አራት ሰዓት ላይ በኤምሬትስ ስቴዲየም ይደረጋል። ተራራ ኒውስ በጉዳዩ ላይ ተጨማሪ መረጃዎችን ያቀርባል። ሰብስክራይብ እያደረጋችሁ አብራችሁን እንድትሆኑ ጋብዘናል። መልካሙን ሁሉ ተመኝተናል።